እንግዲህ አስቡት እነዚህ ሰራተኞች ህይወታችን ይለወጣል ያልፍልናል ብለው እንዲህ እየደከሙ መከራቸውን እየበሉ እያዋሉ እንዲህ አይነት ዘግናኝ የሆነ አደጋ ሲያጋጥማቸው ደግሞ ህይወታቸውም ሲያልፍ ጭምር በጣም ያሳዝናል። የዚህ ሁሉ መነሻ ምክንያት ግን ምንድን ነው የሚለው እጅግ አሳሳቢ ነው። የሰዎች ሐሜትና ያልተገባ መረጃ፣ ወቀሳ ለቃል ኪዳን እጅግ ከባድ ህመሞች እንደነበሩ እንግዲህ ከዚህ በፊት የነበሩት ነገሮች ሁሉ ያመላክታል። ከሁሉም ከሁሉም ደግሞ የቃል ኪዳን ሽምግልና እየተባለ በተለያዩ ማህበራዊ ሚዲያዎች ላይ የተላኩ መረጃዎች ሲሰራጩ ተመልክተናቸዋል። እኛም ቃል ኪዳንን ራሷን አነጋግረናት ነበር፣ ይላል ሁለት ዋና ዋና መረጃዎችን ልንነግራችሁ እንዲተገናኘን በሲኤምሲ አካባቢ በትናንትና ዕለት የተፈጠረው አደጋ በርካታ ጥያቄዎችን እያስነሳ ይገኛል። በሶስት ቀናት ብቻ ስድስት ሰራተኞች ህይወታቸው ሊያልፍ ችሏል። ለመሆኑ እነዚህ ምስኪን ሰራተኞች ህይወታቸው ያለፈው በምን ምክንያት ነው? በቦታው ምንድን ነው የተፈጠረው? እንዳስሰዋለን። ከዚህ ባለፈ ደግሞ እዚህ ቦታ ላይ ሰራተኞች በተደጋጋሚ ህይወታቸው የሚያልፍበት ዋናና መነሻ ምክንያቱ ምንድን ነው? የግንባታ ስፍራው ላይ የሚፈጠረው ትልቁ ችግር ምን ይሆን? ይህንንም እንነግራችኋለን። በሁለተኛ መረጃችን ደግሞ ብዙዎቻችን የምንወዳት እጅግ የምናከብራት በስነ ምግባሯ የተመሰከረላትና በርካታ ኪነጥበብ ስራዎችን ፊልሞችን በመስራት የምናውቃት እውቋ ተዋናይትና አርቲስት ቃል ኪዳን ጥበቡ ሽምግልና ተላከላት፣ ልታገባ ነው እየተባለ ከሰሞኑ ሲወራ ሰነባብቷል። ይህንንም ጥያቄ እውነታው ምንድን ነው፣ እውነት ልታገባ ነውን የሚሉ ጥያቄዎችን ወደ እኛ ስታደርሱ ቆይታችኋል። እኛም እውነት ልታገባ ነው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 የመጀመሪያውን መረጃችንን እንንገራችሁ በአዲስ አበባ ከተማ ውስጥ እንግዲህ በርካታ ግንባታዎች ይከናወናሉ እነዚህ ግንባታዎች ደግሞ በጣም በርካታ የቀን ሰራተኞችን ባለሙያዎችን ይዘው እየሰሩ እያሰሩ ይገኛሉ ነገር ግን ግንባታዎቹ በሚከናወኑበት ጊዜ ደግሞ የተለያዩ አደጋዎች ሳይታሰቡ ያጋጥማሉ እነዚህ አደጋዎች የተለያዩ መነሻ ምክንያቶች አሏቸው። ይህንንም ተከትሎ ከሰሞኑ በአያት ሪል ስቴት ሲኤምሲ በሚገነባው ማለት ነው ሰራተኞች ሕይወታቸው በተደጋጋሚ እያለፈ እንደሚገኝ መረጃዎችን ለማግኘት ችለናል። ታዲያ እነዚህ ሰራተኞች ሕይወታቸው እያለፈበት ያለው ምክንያት ምንድን ነው? እንዲህ አይነት ተደጋጋሚ አደጋዎች ሲፈጠሩና የሰው ሕይወት ሲያልፍስ ምን አይነት ጥንቃቄ ነው ሊወሰድ የሚገባው? ይህንን ግንባታ የሚያከናውነው ተቋም ወይም ድርጅትስ ቢሆን ይህንን ለመቅረፍ በምን አይነት መንገድ እየተንቀሳቀሰ ነው? እነዚህ ሁሉ በአእምሯችን የሚመላለሱ ጥያቄዎች ናቸው ማለት ነው። ለማንኛውም በስፍራው ምንድን ነው የተፈጠረው የሚለውን በመጀመሪያ መረጃውን እናካፍላችሁ። ምስኪን የቀን ሰራተኞቻችን ህይወት እያለፈበት የሚገኝ የግንባታ ስፍራ ይላል። ያገኘነው መረጃ በትናንትናው ዕለት ከረፋዱ አራት ሰዓት በሆነ ጊዜ በሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው የአያት ሪል ስቴት ግንባታ ላይ ስራ ላይ የነበሩ ሁለት ሰራተኞች ከአራተኛ ፎቅ ወድቀው ህይወታቸው ማለፉን አህዱ ቴሌቪዥን ዘግቦት አግኝተነዋል። አደጋው የደረሰባቸው እነዚህ ሰራተኞች በልስን ስራ ላይ ተሰማርተው የነበሩ ናቸው። ሁለት ሰራተኞች ከህንፃው አራተኛ ፎቅ ላይ ሆነው የልስን ስራውን በማከናወን ላይ ሳሉ ታዲያም የቆሙበት ሊፍት ወይም ዊንች ካቦ በመበጠሱ ነው ወደ ታች ሊወድቁ የቻሉት ማለት ነው በወቅቱም ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ታዲያ ዊንቹ ወደቀበትና ወዲያውኑ እጅግ በሚያሳዝን ሁኔታ ህይወቱ እንዲያልፍ ሆነማ ከወደቁት ሁለቱ ሰራተኞች ደግሞ አንደኛው በተመሳሳይ ሁኔታ ወዲያውኑ ህይወቱ እንዳለፈ ነው መረጃው የሚጠቁመው። የልስን ስራ ላይ ሲሰራ የነበረው አንደኛው ሰራተኛ ከወደቁት መካከል ማለት ነው እጅግ ከፍተኛ ጉዳት በመጎዳቱም ሆስፒታል ገብቶ ሕክምና እየተደረገለት እንደሚገኝ መረጃው አክሎ ይጠቁማል። ከዚያ በፊት ደግሞ ከትናንት ወዲያ አራት የቀን ሰራተኞች በተመሳሳይ ሁኔታም ከሪል ስቴቱ ህንፃ ላይ ወድቀው ሁለት ሰራተኞች ህይወታቸው ያለፈ ሲሆን፣ በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አህዱ ያነጋገራቸው ሰራተኞች መመስከራቸውም ታውቋል። ከዚያ በፊት ደግሞ ሰኔ 12 ቀን 2017 ዓመተ ምህረት ማለት ነው አምስት የግንባታ ሰራተኞች ከህንፃው ላይ በመውደቃቸው እጅግ አስከፊና አሳዛኝ ነገርም ደርሶባቸው ነበረም የሁለቱ ሰራተኞች ህይወት ወዲያውኑ ሊያልፍ ችሏል። ሦስቱ ሰራተኞች ላይ ደግሞ እንደዚሁ በተመሳሳይ ከባድ ጉዳት ደርሶባቸው በሆስፒታል ሕክምና እየተደረገላቸው ይገኛሉ። በህንፃው ግንባታ ላይ የተሰማሩ ሰራተኞች እጅግ በተደጋጋሚና በተመሳሳይ ሁኔታ አደጋ እየደረሰባቸው እንደሚገኙ ለመግለጽ ችለዋል። በሳምንት አንድ አሊያም ደግሞ ሁለት ሰራተኞች አደጋ እንደሚደርስባቸው መስክረዋል። ሰራተኞቹም አክለው ሪል ኢስቴቱ በሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ ይገባል የሚል መልእክታቸውንም አደርሰዋል። እንግዲህ አስቡት። እነዚህ ሰራተኞች ሕይወታችን ይለወጣል ያልፍልናል ብለው እንዲህ እየደከሙ እየተሸከሙ ልስን ስራ እየሰሩ ከሲሚንቶ ጋር መከራቸውን እየበሉ እያዋሉ እንዲህ አይነት ዘግናኝ የሆነ አደጋ ሲያጋጥማቸው ደግሞ ሕይወታቸውም ሲያልፍ ጭምር በጣም ያሳዝናል። የዚህ ሁሉ መነሻ ምክንያት ግን ምንድነው የሚለው እጅግ አሳሳቢ ነው። ምክንያቱም ሰራተኞች ስራ ላይ ያሉ ከወደቁ ስራቸውን የሚያከናውኑበት ማቴሪያል ጥራቱ አገልግሎቱ መፈተሽም መታወቅም አለበት ብለን ሀሳብ ለመስጠት እንወዳለን። በተደጋጋሚ አደጋ እያጋጠመ ሲሄድ ደግሞ ይሄንን ስራ የሚያሰራው ድርጅትና ካምፓኒም ቢሆን ችግሩ ምንድን ነው፣ በምን አይነት መንገድ ነው መስተካከል ያለበት ብሎ ጥያቄ በመጠየቅ ይሄንን ጉዳይ በፍጥነት ማስተካከል የግድ ይለዋል ማለት ነው። ከሰው ህይወት የሚበልጥ ምንም ነገር ስለሌለ ሰው ሲኖር ነው እነዚህ ሁሉ ነገሮች ሊሰሩና ሊገነቡ ገንዘብን ሊገኝ የሚችለው እና ቅድሚያ ለሰው ልጅ ህይወት ሊሰጥ ይገባል፣ የእኛ መልእክት ነው። ወደ ሁለተኛው መረጃችን እንለፍ። እንደምታውቁት ቃል ኪዳን ጥበቡ ብዙዎቻችን እንወዳታለን። በርካታ የኪነጥበብ ስራዎችን በተለይ ደግሞ ፊልሞችን በመስራት ድንቅ የሆነ የትወና ብቃቷንም ስታሳየን ኖራለች። እንግዲህ ባለቤቷ ነፍሱን ይማርና ታሪኩ ብርሃኑ ባባም ቢሆን አብሮ በነበሩበት ጊዜያት እሱ ጋርም ከመሆኗ ቀደም ብላ ወደ ኪነ ጥበብ ዓለም በመግባትና ብዙ ስራዎችንም በመስራት እንዲሁም ከእሱ ጋር ደግሞ በትዳራቸው አንድ ልጅ በማፍራት በበርካቶች ዘንድ የሚታወቅ ታሪካቸውን ጽፈው ቆይተዋል ማለት ነው ባለመስማማት ምክንያት በወቅቱ ትዳራቸው ለመቋረጥ ቢችልም እንኳን ታሪኩ ብርሃኑ ባባ ጋር በሰላም እየኖሩ ልጃቸውንም ሁለታቸውን በጋራ እየተጠያየቁ በፍቅር እንደ ወንድም እንደ እህት ተዋደው ሲኖሩ እንደነበር ከዚህ በፊት የነበሩ መረጃዎቻችን ያመላክታሉ። በኋላም ታሪኩ ብርሃኑ ከፍተኛ የሆነ ህመም ላይ በገባ ጊዜ ደግሞ ቃል ኪዳን እንደ እህት ሄዳ በመቅረብ እሱን ለማገዝ ከጎኑ በመሆን በጣም ብዙ ውለታ እንደዋለችም ያገኘናቸው መረጃዎች ይጠቁማሉ። በወቅቱ ታሪኩ ብርሃኑ ባባ ህይወቱ ባለፈ ጊዜ ደግሞ የቀድሞ ባለቤቷን፣ ወዳጇን፣ ጓደኛዋን፣ ወንድሟን ከማጣቷ ያልተናነሰ የሰዎች ሀሜትና ያልተገባ መረጃ፣ ወቀሳ ለቃልኪዳን ኪዳን እጅግ ከባድ ህመሞች እንደነበሩ እንግዲህ ከዚህ በፊት የነበሩት ነገሮች ሁሉ ያመላክታሉ። ቃልኪዳን ግን የባባ ሞት ምን ያህል ህመሟ እንደነበር ልንመለከት የምንችለው ባባ ካለፈ በኋላ ፊልሞችን ለመስራት እንኳን አልችል ብላ በጣም ለበርካታ ጊዜ እየተቋረጠ ሲሰነብት እንደነበርና ከሀዘኑ ለመውጣትም እጅግ ተቸግራ እንደነበረ ከዚህ በፊት አይተናል። የተለያዩ መረጃዎችን ማለት ነው። ከእውቁ ተዋናይ እንግዳሰው ሀብቴ ቴዲ ጋር በመሆን በጋራ የተወኑበት ትዝታ የተሰኘው ፊልም በሚመረቅበት ጊዜ ታዲያ ቃል ኪዳን የባባን እናት ልክ እንደ እናቷ ስፍራው ላይ በመጥራት የእሷን ስኬት እሳቸው እንዲመለከቱ በእሷ ስኬት እሳቸው ደስ እንዲሰኙ ልክ እንደ ልጅ እሳቸውንም ልክ እንደ እናት ቆጥራ እሷን የሚያስደስታት ነገሮች ላይ በሙሉ ተሳታፊ እንዲሆኑ ስታደርግ እንደነበረ ተመልክተናል። ወደ ዋናው ነጥብ እንምጣ። ከሰሞኑ ታዲያ ቃል ኪዳን እነዚህን ሁሉ ነገሮች አልፋ አሁን ወደ ትዳሩ ዓለም ልትቀላቀል ነው የሚል የተለያዩ መረጃዎች ሲወጡ ሰነባብተዋል። ከሁሉም ከሁሉም ደግሞ የቃል ኪዳን ሽምግልና እየተባለ በተለያዩ ማህበራዊ ሚዲያዎች ላይ የተላኩ መረጃዎች ሲሰራጩ ተመልክተናቸዋል። ምንድን ነው እውነታው? እውነት ቃል ኪዳን ሽምግልና ተልኮላታል? እውነት ልታገባ ነው? እንመለከተዋለን። የቃል ኪዳን ጥበቡ ስለ ሽምግልናው የተሰማ ወሬና እውነታው? ይላል የጉርሻ ገጽ መረጃ ሰሞኑን የብዙዎችን ቀልብ የሳበ ወሬ ነበርም ይላል መረጃው የቀድሞ አርቲስት ታሪኩ ብርሃኑ ባባ ባለቤት ቃል ኪዳን ጥበቡ ሽምግልና ተልኮላታል ሽማግሌዎቹንም ተቀባይነት አግኝተው ወደ ትዳሩ ልትገባ ነው እየተባለ ሲወራ ነበር በማለት ይጠቅሳል ይህንን ወሬም ተከትሎም ብዙዎች ጥያቄዎችን ሲጠይቁም ነበረም እኛም ይላል ገጹ እኛም ቃል ኪዳንን ራሷን አነጋግረናት ነበር ይላል። በሳቅና በፈገግታ መልስ ለመስጠትም ችላለች። አይ እኔ ጋር ምንም አይነት ሽምግልና አልተላከም፣ ምናልባት ሌላ ቃል ኪዳን ልትሆን ትችላለች በማለት ባጭሩ ምላሿን እንደሰጠች ይኸው ገጽ በመረጃው አካፍሎናል ማለት ነው። ስለዚህ የተላከ ሽምግልናም የለም ቃል ኪዳን ልታገባ ነው የተባለውም ወሬ